ልጁ ምንድን ነው የሚንጎራደደው? ታዲያ ግን ቆንጆ ቆንጆ የሚለኝ በስተዋል ቆንጆ ሆንኩ። አንቺ እኮ ሁሌም ቆንጆ ነሽ። ቴንክ ዩ ራንሰም ቀደምሽ። ልልስ አትቀድመኝም ነበር ፈዛዛም ትፈጽሚያለሽ። አንቺ ለዛ እኮ ነው። ይቺ ሳቅሽን እንደሀሳብ ብትታያት ላይቭ ላይ

እረ ፊዮሪ፣ የጠፋ ሰው እራሱ። ቀስተኝ ነኝ። እንዴት ናችሁ አለን? እናንተ ነው የት? በቃ ዳገት፣ ሆነብኝ። ስንት ደቂቃ ብቻዬን ተቀመጥኩኝ። ኧረ እኔ ማናችሁም እየታያችሁኝ አይደለም። ባካችሁ አሁን ራሱ ኦፍ ነበር እናንተ። አይ አሁን ሰው ለኮሊግ ሰላም ልበለው ብዬ ነው የመጣሁት። ለዛ ነው እንዴት ናችሁ አለን። አኩ ጋይስ፣ ላኩ ብራዘር ቀስቴ ቅዱሳችን ይላል እግዚአብሔር ይስጥሽ የእኔ እናት አለሁላችሁ ምን አሳሰበሽ በእኔ ላይ ምነው ያደረግሽው ልብል ለስቃይ ምን ጉድ ነሽ ነገርም እኔ ከራስም ጋር መሆን ነበር ደግሞ እንቀጣቸዋለን ኧረ እንዳያሳስበሽ ማን ደግሞ ግን አውቀሻል መጀመሪያ ማን ናችሁ

ሁለተኛ ቅጣት እንደዚህ ከካሜሮ እንደዚህ ትወጡና ፊልተር እና ኢሞጂ ትቀይሩና በጎች ስንላችሁ በያላችሁ እንደዚህ ትመጣላች። ኦኬ እንዲህ እየወጣችሁ በ እንዲህ እየወጣችሁ በጎች ስንላችሁ በየራጅ ትመጣላችሁ። ኢሞጂና ፊልተር ቀይራችሁ ሶስተኛ ሶስተኛ ሶስተኛ ቅዛት ሀይላንድ ታስቀምጣላችሁ። ከዛ በኋላ ሀያ አምስት ጊዜ ትዞሩትና መታችሁ ካሜራውን ትስሙታላችሁ። አረ አስሄድም። ራንሰም በምን ሂሳብ እያሰብሹ ሀያ አምስት ጊዜ የሚዞረው ዳግም? ዝም በለ ሀያ ጊዜ ሀያ ጊዜ ነው ዳግም

እኔ እየታየዋችሁ ነው? ልነሳ ነው። ትታየናለህ። ዳጊ ትታየናለህ። እሱን ኢፌክት አይደለም እሱ አይደለም እሱ አይደለም። ላሳይሽ የምታረጊውን ኢፌክት አይደለም። ቆይ ላሳያችሁ። እሱ በቃ ይሁን፣ በቃሽ፣ ይሁን፣ በቃሱ ወደሰ ይወጣሽ ይገባሽ

ቤት አይቻልም። ምን ነገር ቦክስ? ቅዱስ ልቀጣለሁ ብሎ ነገር የለም፣ የለም። የጊም ህግ ነው ማለት አይቻልም። አርፈሽ ነኝ እሱን እዘው ቅዱሴ

ምናምን አዝነሽለት ባልሆነ ሐዘኔት አያቅም

ወንድሜ ደህና ነህ? ትናንትና አንቺ ከተኛሽ በኋላ እናት የተሞተ አስራ ሶስት ጊዜ ነው የተቀጠው አስራ ሶስት አይዞህ፣ አይዞህ ቅዱሴ። ቀስቴ እያየው ነበር ስትቀጠቀጣ። ያን ሁሉ ቅጣት እኔ ደብረኛል። ማርያምን ምን አባቴ ላድርግ? ያው ቅዱስ ወይ። አረ ነቃ በል ወንድሜ። እንቅልፍ መጣ እንዴ? አናደኛል። ኔትወርኩ ብታይ። ማርያምን፣ አሪፍ ነበር እኮ ከቅድም ጀምሮ። አሁንም እኮ ነገረኛ እኮ። አሁን ኩ ጠ ይኔና

ይህኔን መልሽ አንቺ አልቀረብም። የኩሽን ባህር ዛፍ አትንኩት፣ ጥላ ነው። የልጅነት ፍቅር ፍቅር ልጅነት መልክ ነበረ እስቱካ የዳጊና የፊዮሪን ፍቅር ነው። ፊዮሪ ከቅዱስ ራቂ ብያለሁ። እናንተ ብትርቁ ይሻላችኋል፣ እሷ ከምትርቅ ከምታስጨንቃችሁ ብዬ ወዳችኋለሁ በቃ ደህና ደሩ። እና ማውጣታችን ነው። እኔ ነኝ ድሮ አንቺ ስትመጪ ጠርጥሬ ነበረ። ያኔ በሶስት ሺህ ነው። ሰብስክራይብ እና ላይክ እያደረግን